ቀጠለ ብለሻል። የጠመቅኩለት እንግዲህ እሱን ለመስማት ነብይን እንዴት ብናየው እንደምሱ ሳይሆን፣ ነብይን በምን መነፅር እኔው ከሚል አንግል ላየው ሞክር ያለው አሁን እፍታውን ነገርኳችሁ። ሙሉውን ፕሮግራምን ከዝግጅታችን በኋላ ለማጣጣም አንድ ግጥም አነባለሁ። የእሱን ምናልባት ለእናንተ አሁን ላነብላችሁ እችላለሁ። ጊዜ ካላችሁ በጣም ደስ ይለናል። ሞትን እንቅደመው። ነብይ መኮንን። የደራሲን ሁሉ አሟሟት ለዓለም ላስረዳ በውል እድሜን በወጉ ሸክፌ መውጫ መውጫዬን ሳስተውል የኔታ እንዲህ መከሩኝ፣ አገር ለቅቄ ልሄድ ስል ፍቀድልኝና ልጄ አንዳች ምክር ልንገርህ። ቃል ህይወት ነው ይሏልና ለኑሮ ስንቅህ ልስጥህ። ከኮኮብህ ተመካከር፣ ከውቀትህ በላይ አትልፋ። መልካም ስም ፍጠር ባእምሮህ፣ ሞትን በልክህ አሰፋ። እኔም እንዲህ ጠየኳቸው ግራ ቢገባኝ ቃላቸው ይሄ ምን አማርኛ ነው ፌዙ ለጆሮ የከፋ? ምን ያለስ ልብስ ሰፊ ነው ሞትን በልክ የሚሰፋ? የኔታ ነጭቱን ጭራ በግራ ቀኝ ነስን ሰው አየህ ነገሩ እንዲህ ነው። ልብስ ሰፊው ራስህ ነህ። ታሪክህም ሞድ ቅድህ ነው። ሁሉም ሰው እንደየስራው የሚለብሰው ሞት ልክ አለው። ሞት ሰፍቶህ ቅዱ አይዛብህ፣ ጠቦም የጅል ኑሮ አይስጥህ። እንደ አእምሮህ ልክ ኖረህ እንደ ተሰጦህ ኩራ፣ ህሊናህን ብቻ ፍራ። ያነበብከው እንዳይጨልም ያልተነበበውን አብራ። የሰራኸው ሳይጸጽትህ የሰራኸው ሳያስቆጭህ ዳርዳር ዳር ስትል ሞት ሳይቀድምህ ያወከውን አሳውቀህ ካፈራህ አንተን መሳይ ሰው ዝግጁና ቆራጥ ከሆንክ ዓለምን ፈቅደህ ለመተው በልክህ የተሰፋው ሞት ትንሣኤም አለው ማለት ነው። ስለዚህ አትተኛ ልጄ በሀገርህም ሆነ በሰው አገር የአየሩን ሚዛን ጠብቀህ ለራስክም ለሰውም ልጅ ኑር። ህይወትህ ድርሰት ናት፣ ጻፋት። ለእንቅልፍህ አትስጥ አንዳች ድል። ሞት ሲጋደሙ ይወዳል የቆሞን ታግሎ ከመጣል፣ ያንቀላፋው ይመቸዋል። ስለዚህ ልጄ ወዳጄ፣ የሞተ ሰው ቢያመልጥህ እንኳ ትራውን ዘክረህ ካሰው በህይወት እያለ ኮከብክን ሰማይ ሙሉ አገር ሹመው፣ እንደ እድሜ ከሃዲ የለም የዛሬውኑ ክብር ስጠው። ኮኮቡን ኮኮብ ጫንበት ሺ ጊዜ የአብራ ሙያው ነው ስሙ ከራሱ አይከብድህም፣ በአደባባይ አንቱ በለው። ብዕርህ ቀለም አይጣ፣ ለአእምሮህ ስንቅ አትንፈገው ሞት የሚቀደም ያኔ ነው በሀገርህ አፈር ላይ ሆነህ ከሀገር ሰው ጋር አሳፍረው። የኔታ እንደጨረሱ አንዴ ቀና ብለው አዩኝና፣ የጉዞ ኮታቴን ሁሉ ከትከሻዬ አራገፍኩ። ሞት ከአረጋዊ ቢያረጅም ከሰው የባሰ ክፉ ነው። በተለይ ደራሲ ሲያገኝ ሲስገበገብ ለብቻው ነው። ሞት አውቋል የእውቀትን ጣዕም፣ የት እንደሚኖር ገብቶታል። ቀጫጫ ጢማምን ቢሆን ደራሲ ይጣፍጠዋል ብዬ መጻፌን ጀመርኩ። ከሞት ጋር ሽቅድድሜን ቀለሜ ሳያልቅ ቀጠልኩ። በህይወት የሞቀ አልጋ ላይ በየዕለቱ አልተወለድን፣ በዝንጋታ የተዋጥን ታሪካችንን አሸበትን። እኛም መሄዱን አንቶ እሱም መምጣቱን አይረሳው። ጎበዝ ሞትን እንቅደመው። ሞት ታሪክ ሲጻፍ አይወድም። ኑሮን ስንጽፍ ግን ሞቱ ነው ጎበዝ ሞትን እንቅደመው። ጎበዝ ሞትን እንቅደመው። ሰኔ አስራ ዘጠኝ ዘጠና ሶስት ዓመተ ምህረት ለስብሀት ገብረ እግዚአብሔር ለበዓሉ ግርማና ለዘነበ ወላ ነብይ መኮንን በጣም እናመሰግናለን። ስምድ ይሄ በቃ ሁላችንም አይገርምም።